ሰላም ተነስተን ወደ ደቡሜድ ቤተሰቦችና ተከታታዮች፣ ዛሬ የጨጓራ ቃር ወይም ደግሞ የአሲድ ሪፍሌክስን ወይም ደግሞ በሌላኛው አነጋገር የአሲድ መተንፈስን የተለመዱ የጤና ምልክቶችን እና ቀላል የቤት ውስጥ ህክምናዎችን እንመለከታለን። ብዙ ጊዜ ምግብ ከበላን በኋላ የማቃጣ ስሜት ወይም ደግሞ በጉሮሮ ውስጥ የመጎምዘዝ ፈሳሽ ሊያስተውሉ ይችላሉ። በተለይ ሃሞት ሃሞት ምል የሚመረር ፈሳሽ የጋስትሮኢሶፋጊያል ሪፍሌክስ ዲዚዝ በመባል ይታወቃል። ዛሬ በዚህ ቪዲዮ ከምና በቤት ውስጥ እንዴት የአሲድ ሪፍሌክስን መለየት እንደሚቻል እንዲሁም ደግሞ በጣም የተለመዱ የአሲድ መተንፈስ ምልክቶችንና አስተማማኝ የቤት ውስጥ ህክምናዎችን እንዲሁም ደግሞ የተለመዱ የምልክቶችንና የአኗኗር ዘይቤ በመቀየር ብቻ እንዴት መከላከል እንደሚችል እንመለከታለን። የደቡ ህክምና አክን እዚህ ቪዲዮ ውስጥ ከምንመለከታችሁ ውስጥ የመጀመሪያው አሲድ ሪፍሌክስ ምንድን ነው የሚለውን እንመለከታለን። እንዲሁም ደግሞ በሁለተኛ ደረጃ የተለመዱ የዘጠኝ ምልክቶች እናያለን። እንዲሁም ደግሞ በቤት ውስጥ ህክምና እንዴት ራሳችን ማከም እንችላለን የሚሉትን እንዲሁም ደግሞ ሐኪም ቤት ወይም ደግሞ የህክምና ተቋማት መቼ መግቡ መቼ መሄድ እንዳለብን እንመለከታለን። ከጥር በአንደኝነት ደረጃ የምናየው የአሲድ መተንፈስ ወይም ደግሞ ጋስትሪ ሪፍሌክስ የሚባለው ምንድነው? ከምሎ ነመሳ እንግዲህ የጋስትሪ ሪፍሌክስ ምንድነው ሲባል የአሲድ መተንፈስ የሚከሰተው የታችኛው የሶፋገስ ወይም ደግሞ የምግብ ማመላለሻ ቱቦ ወይም አየርና ምግብ የሚተላለፍበት ቱቦ ማለት ነው። በቀላል አነጋገር የእሱ የመጨረሻው አካልና የጨጓራ የላይኛው ቫልቭ በሳፋ ባል ምክንያት አሲድ ወይም ደግሞ የሃይድሮክሎሪክ አሲድ ሊሆን ይችላል። ምግብ ለመፈጨት የሚረጨው አሲድ ተመልሶ በጉሮሯችን በኩል ሲመለስ ወደ አፍ ሲመላየስ ማለት ነው። ይህ ሁነት ጋስትሪክ ሪፍሌክስ ተብሎ ይጠራል። በተለይ የሶካር አሲድ ወደኋላ ይመለሳል። ይህም የምግብ ቧንቧና የጉሮሮ መቁሰልን ያስ ያስከትላል ማለት ይህ እውነት ነው። የአሲድ ሪፍሌክስ ወይም ደግሞ አሲድ መተንፈስ ወይም ደግሞ ቃር የተባለ በተለምዶ ቃር ቃር እያለን የምንጠራው ማለት ነው። እንግዲህ ቁጥር ሁለት ላይ ስናይ ደግሞ የቃርን የተለመዱ ምልክቶችን እንዲህ የመጀመሪያው ደረት ላይ ማቃጠል ነው። ላይኛው የሆድ ክፍል በተለይ ወደ ደረት የሚወጣ መካከለኛ ክፍል ላይ የማቃጠል እንዲሁም ደግሞ በሰዓት የመለብለብ አይነት ባህሪ ያሉ አንዳንድ ሰዎች ላይ ልቤን አመመኝ ብሎ ይጠራሉ ማለት ነው። ይህ ግን የልብ ህመም ሳይሆን ከጋስትሪክ ሪፍሌክስ ጋር የተያዘው ወይም ደግሞ አሲዱ ወደኋላ ሲመለ ለመመለስ የሚፈጠረው ደረት ላይ የማቃጠሉ ነው። ብዙን ጊዜ አብዛኛው ሰው ልቤና መምን እያለ የሚጠራው ማለት ነው። በተለየ ክስተት በሌሊት ከሆነ የተከሰተው እንደ እሳት ደረትን የመለብለብ አይነት ባህሪ ሊሰማን ይችላል። ሁለተኛ ደግሞ የምናየው የቃር ምልክት የሪጋርጅቴሽን ሪጋርጅቴሽን ስንል እንግዲህ አሲዱ ወደኋላ በሚመለስበት ጊዜ በምግብ ቱቦ በኩል ወደኋላ በሚመለስበት ጊዜ የመጎምዘዝ ወይም ደግሞ መራራ አይነት ስሜት ሊሰማን ይችላል። ምክንያቱም ምግብ ምግብ ተረፈ ምርቶችን አለዛ ደግሞ ሙሉ አሲድ ስለሆነ ይዞ የሚመጣው በዚህ የተነሳ የጉሮሮ መቁሰል ሊያስከትል ይችላል። በዚህ የሚተነሳ እርጥበት በአፋችን ውስጥ ሊሰማን ይችላል። እንዲሁም ደግሞ የመፋቅ አይነት ስሜት ይሰማናል ማለት ነው። ይህ ነው እንግዲህ በህክም ነው ሪጋርጂቴሽን ብሎ የሚጠራው ማለት ነው። በሶስተኛ ደረጃ ደግሞ ከቃር ጋር በተያይዞ የምናመለከት ከአሲድ ሪፍሌክስ ጋር ማለት ነው የጨጓራ እብጠት ወይም ደግሞ የጨጓራ ቁስለት ነው። ይህ አሲዱ ወደኋላ ከመመለሱ በፊት ከምግብ ጋር በሚቆይበት ጊዜ ወይም ደግሞ ሳይብላላ በሚቀርብበት ጊዜ ምክብም ሳብላና በሚቆይበት ጊዜ ወደ ኋላ ሳይመለስ ጨጓራን ራሱ የመብላትና እንዲሁም ደግሞ የብግነት እንዲፈጠር ወይ ደግሞ ኢንፍሌም እንዲሆን ያደርጋል ማለት ነው። ጨጓራችን በራሱ በራሱ እንዲጎዳ ያደርጋል ማለት ነው። የሃይድሮክሎሪክ አሲድ ይሄም ምን አይነት ስሜት ይሰማናል ሲባል የሆነ የመባታት ድመት ምን አይነት ስሜት የደረታችን ክፍል ላይ የሚሰማን ያደርጋል ማለት ነው። ከማቃጠል በተጨማሪ ማለት ነው። በአራተኛ ደረጃ ደግሞ የማያቋርጥ ሳል በተለይ በምሽት ሊያስከትል ይችላል። በበቂ ሁኔታ ባታስተካክለን ማንተኛ ከሆነ በተለይ በሌሊት ላይ ተመልሶ ከሆነ አየር መተላለፊያ መንገዱ በአሴ ስለሚተላለፍበት ይህ ለሳምንታት የሚቆይ ከጉንፋን መድኃኒቶቹም ላይ ሊመለስ የማይችል ከባድ ደረቅ ሳል ይዘው ይመጣል ማለት ነው። በተለይ ሌሊት ላይ ልንተኛ ስንም ይብሳል። አሲድ ሪፍሊክስ ጋር ለብ ወይም ደግሞ የጋስትሪክ ሪፍሊክስ ምንለው ለሊት ላይ ብሳር ማለት ነው። ምክንያቱም ስንተኛ ስንጋለል በተለይ ቅባታማ ምግቦች ምንመገብ ከሆነ የመመሪያ ኃይሉ በጣም ከፍተኛ ነው ማለት ነው። በአምስተኛ ደረጃ ደግሞ የጉሮሮ መኩሰድም ይዞ ሊመጥ ይችላል። እንዲሁም ደግሞ የድምፅ መዘጋትም በተጨማሪነት ይዞ ሊመጣ ይችላል። ይህም የሚከሰተው እንደነው ሲባል በተደጋጋሚ የአሲድ ሪፍሌክስ ወይም ደግሞ አሲድ ወደኋ ላይ የተመለሰ ጉሮሮችን በኩል ወደ አፍ እየደረሰ የሚመለስ አይነት በተደጋጋሚ የሚያጠቃን ከሆነ ወይም ደግሞ የምግብ ቦና ቡና እንዲሁም ደግሞ የጨጓራ ቫልቭ የላምና በሚመጣበት ጊዜ እንደዚህ አይነት በተደጋጋሚ ሲከሰት የጉሮሮ ቁስለት እንዲሁም ደግሞ ድምጽን እስከ መዝጋት ይደርሳል ማለት ነው። በስተነ ደረጃ ደግሞ የመዋጥ ችግር ወይም ደግሞ የዲስፋጂያ የሚባለው ሊያስከትል ይችላል። ነው ይህ ስር የሰደደ በተደጋጋሚ የሚከሰት የአሲድ መተንፈስ ወይም ደግሞ አር የምግብ መውረጃ ቱቦን የማጥበብ ባህሪ ይችላሉ ምግብ በምንመገበበት የመዋጥ ወይም ደግሞ የማቅፈል ስሜት እንዲሰማ እንዲሁም ደግሞ ምግብ መመቀብ እንድንፈራ ሊያደረግያን ይችላል ማለት ነው። እንግዲህ በጣም ከባድ ይሆናል ማለት ነው። ምክንያቱም ዋና ቱቦ ስለሚቆስል አጠቃላይ እያቆሰለ ስለሆነ አሲድ እየበለው እየቆሰለው ስለሆነ የሚሄዱ ቱቦን ማለት የአየር ቱቦችን በሰባት ደረጃ ደግሞ የማክላሽሽ ወይም ደግሞ ቱከት ሊያስገድ ይችላል። ይሄ ሁሉም ሰው ላይ ላናየው ይችላለን። አብዛኛው ሰው ግን ልፔና መሄዝ እያለ ስለሆነ የሚያልፈው አንዳንድ ሰዎች ግን ቱከትን ሊያስከተል ይችላል። በተጨማሪ ደግሞ የውድ ልቀት ወይም ደግሞ ህመም የውድ ህመምን አስከትሉ ሊመጣ ይችላል። እንዲሁም ደግሞ በማቅለሽለሽ ስሜቱ እየከበደ ሲመጣ ምን ይደረጋል? እንዲሁም መራራ ፈሳሹ ወይም ደግሞ ሀሞቱ ወደ አፋት ሊመጣ ስለሚችል ምን ይደረጋል? እንዲወጣ ይደረጋል። በተለይም ደግሞ አንዶች ከበትኩት መልኩ ያስወጣሉ ማለት ነው። በዚህም የሚተነሳ መራራው መራራ ወይም ደግሞ ሀሞቱ ይወጣል። በስምንትኛ በረዛ ደሞ የደረት ህመምን አስከትሎ ሊመጣ ይችላል። ከጋስትሪክ ሪፍሌክስ ጋር ተያያዘም ማለት ነው። ይሄ የደረት ህመም ነው ሲባል በተደጋጋሚ የሚከሰት የማቃጠል ወይ ደሞ ወደ አንገት መጀመሪያ ሲጀምር በአንገት በአንገታችን ላይ የማቃጠል ስሜት ቀጥሎ ደሞ ወደ ጀርባችን የሚሄድ አይነት ህመምን አስከትሎ ይመጣል ማለት ነው። ራዲየት ያደርጋል። ከፊት ወደ ኋላ ራዲየት ያደርጋል። ጀርባችንንም ደረታችንንም የማቃጠል ስሜት ይኖራል። በተጨማሪም ደሞ የልብ ህመም መስሎ በተጨማሪ ለመተንፈስ አስቸጋሪ ሊሆን ይችላል ማለት ነው። በዘጠነኛ ደረጃ ደግሞ ከምንመለከተው ምልክት ውስጥ የጥርስ መሸርሸርና መጥፎ የአፍ ጠረንን ያስከትላል። እንግዲህ የጨጓራ መተንፈስ አለ ሲባል ይህ ማክሳቱ በተደጋጋሚ ስለሆነ የሚከሰተው እንዲሁም ደግሞ አሲዱን በተደጋጋሚ አፋችን ደርሶ ሊመለስ ስለሚችል መጥፎ የአፍ ጠረን እንዲሁም ደግሞ አሲዱ የጥርስ ድዶችን የመሸርሸር የመቦርቦር እንዲሁም ደግሞ የጥርሳችን ለኢንፌክሽን የመዳረግ ባህሪ አለው። እንግዲህ የጥርስ ሐኪሞች ከሚያዋቸው ምልክቶች ውስጥ የመጀመሪያው የአሲድ መተንፈስ መኖሩን ይጠይቃሉ ማለት ማለት ነው ቤት ስምር እንደ ይወስዳሉ ማለት ነው። ይጠይቃሉ እነዚህ የጨጓራ ህመም አለው ወይ የለም የሚለው ይለያሉ ማለት ነው። ምክንያቱም ምንድነው ሲባል ጋስትሪክ ሪፍለክስ ካለ ብዙ ጊዜ ስር የሰደደ ከሆነ ጥርስን የመቦርቦር እንዲሁም ደግሞ የጥርስ ስረኛውን ድረስ የመብላት ባህሪ ያለው ማለት ነው። እንግዲህ ወደ አንዱ ወደ ዋናው አርዕስታችን ደግሞ ስንመለስ በሶስተኛ ደረጃ የቤት ውስጥ ህክምና ና ላይፍ ስቴላችን ወይም ደግሞ የኑሮ ዘይቤን በማስተካከል ብቻ እንዴት መከላከል ይቻላል ሲባል የመጀመሪያው ነገር ትናንሽ ብዙ ጊዜ በተደጋጋሚ መመገብ በአንዴ ብዙ አለመመገብ ማለት ነው። ምክንያቱም ጨጓራ ላይ ጫና ሲኖር በተለይ ቅባታማ ምግቦችን ስንመገም አሲዱ ወደ ኋላ ላይ የመመለስ ወደ ምግብ ቱቦ ከም ወደ ምግብ ቱቦ በጉሮሮ በኩል ወደ አፋችን የመመለስ ሁኔታው ከፍተኛ ስለሆነ ምግብ ትንሽ ትንሽ፣ በተደጋጋሚ መመገብ ይሻላል ማለት ነው በአንድ ጊዜ ብዙ ከመመገብ። በሁለተኛ ደረጃ ደግሞ ቀዝቃዛ ምግቦችን በፍጹም አለምንበት በተለይ ቀዝቃዛ ሆኑ ቅመም የበዛባቸው በተለይ በፍሪጅ ውስጥ የሚቀመጡ እንደ ቲማቲም፣ ሲትረስ ወይም ደግሞ ሎሚ፣ ሽንኩርት፣ ነጭ ሽንኩርት፣ ቾኮሌት እና ቡና እንዲሁም ደግሞ የአልኮል ይዘት ያላቸውን ምግቦችን በብዛት መጠቀም ይህም፣ ይሄም ያባብሳል ማለት ነው፣ የጋስትሪክ ሪፍሌክስን ወይም ደግሞ ቃርን። በሶስት ነደታ ደግሞ ከምግብ በኋላ ቢያንስ ከሁለት እስከ ሶስት ሰዓት እንቆ ይመረጣል። ምግብ ከመመገባችን ከሁለት እስከ ሶስት ሰዓት የረፍት ጊዜ ቢኖረን ወይም ደግሞ ምንተኛ ስንል ከሁለት እስከ ሶስት ሰዓት በፊት ምግብን ብንመገብ ተመራጭ ነው ማለት ነው፣ ጋስትሪክ ሪፍሌክስን ወይም ደግሞ ቃርን ለመከላከል ማለት ነው። ደግሞ ከመኝታ በምንተኛበት ጊዜ ተራሳችን ቢያንስ ከስድስት ከስምንት ኢንች ከፍ ማድረግ አዘግዝቆ አለመተኛቱ ይመከራል ማለት ነው። በሌላኛው በኩል ደግሞ በአምስተኛ ደረጃ ደግሞ ጤናማ መጠበቅ ከመጠን በላይ ክብደት ባይኖር ክብደት ባንጨምር ይመረጣል ማለት ነው። ምክንያቱም ቫልቮቹ እየሰፉ ስለሚሄዱ ወደ ኋላ የመመለስ ባህሪ ከፍተኛ ሊሆን ይችላል ማለት እንዲሁም ደግሞ ኒኮቲን ራሳችን መቆጠብ ይኖርብናል ማለት ነው። በሌላኛው በኩል ደግሞ ላስላሳ ልብስን መልበስ ደግሞ ሆዳችንን ጥብቅ የሚያደርግ ልብስ ሰፋ አለ ላለ ያለ ምክንያቱም መጠፍ አድርጎ ስለሚይዝ ጨጓራ ወደ ኋላ የመመልጋ ወደ ኋላ ወደ ቫልቭ ተከፍቶ ሊመልስ ስለሚችል ማለት ነው። እንዲሁም አሲድን ባላንስ ለማድረግ ወሳኝ ነው ማለት ነው። ውሃን በበቂ ሁኔታ መጠጣት ማለት ነው። በስተመጨረሻ

ከራሪ ቀየረ ከሆነ ወደ ህክምና ተቋማት ሄደን ምርመራ ማድረግ ይኖርብናል ማለት ነው። በስተመጨረሻም እንግዲህ እንደ ደማ ማጠቃለያ የአኗኗር ዘይቤ መቀየር ብቻ ቃርን እንዲሁም ደግሞ ጋስትሪ ሪፍሌክስን መከላከል ይቻላል ማለት ነው። እንግዲህ አዲስ መረጃ ስለ ቃር ወይም ደግሞ ስለ ጋስትሪ ሪፍሌክስ ካር ካገኙ ደሞ ሜድን ሰብስክራይብ ማድረግ እንዳደረሳ እንላለን። መልካም ጊዜ መልካም